በስብአብ ወወልዶ መንፈስ ቅዱስ አህዱ አምላካ ቤት ወዳችሁ እግዚአብሔር ልጆች ለምቆያችሁ ሁሉም የሚችል አምላክና መድኃኒት ኢየሱስ ክርስቶስ የተመሰገነ የተወደደ ይሁን። ግብጽ ሀገር ነው ያለ ነው። ግብጽ ሀገር መታችሁ ማታቁ ሰዎች እዚህ ሀገር ያሉትን የተቀደሱ ቅዱሳን ገዳማትና መካናት እንዲሁም ደግሞ ታሪካዊ ቦታዎች እያየን እንድናካፍላችሁ ያየናቸው እንድናሳያችሁ እንደተባባል ነው። ይኸው ዛሬ እንግዲህ ጀምረናል። ያው የምታዩት ከፊት ለፊት ትልቁ ፒራሚድ ነው። ፒራሚዱ ግብፃውያን የሚታወቁበት ጥንታዊ ታሪካቸው የማንነታቸው መገለጫ ነው። በዝርዝር ውስጥ ያለውን ሁሉ በደንብ አድርገን እንመለከታለን። በየ በምናያቸው ቦታዎች ሁሉ እንደርስባቸው ቦታዎች ሁሉ ሊጠቅመንን ገዳማቱን የተቀበልናቸውን በረከቶች ሁሉ እናካፍላችኋለን። እግዚአብሔር ባርካችሁ።